በኦሮሚያ ክልል እየተተገበሩ ካሉ የግብርና ኢኒሽቲቮች መካከል የንብ ማነብ ስራ አንዱ ነው። በክልሉ ከዘርፉ የሚገኘውን የማር ምርት ለማሳደግ ዘመናዊ የንብ ቀፎዎችን ለአርሶ አደሮች ከማከፋፈል ጀምሮ የተለያዩ የግንዛቤ ማስጨበጫ ስራዎች ሲሰሩ ነበር። ከዚሁ ጋር በተያያዘም በጅማ ከተማ የዘመናዊ ቀፎና የማር አውደ ርዕይ የተካሄደ ሲሆን አምራች ማኅበራትና ዩኒየኖች ጥራቱን የጠበቀ የተፈጥሮ ማር በማምረት ለገበያ እያቀረቡ መሆኑን ተናግሯል። 37400 ኪሎ ግራም አምጥቴ ነው። ገበያን ለማረጋጋት ነው ስናመጣ። ከማኅበራት ነው የምንሰበስበው ማርን፣ ናቹራል ሆነ ኦርጋኒክ የሆነ ማርን ነው የምንሰበስበው እዚህ ስናመጣ ማለት ነው። ህዝቡም ገባተኛውም በጥሩ ዋጋና ገበያውን በአማካላዊ ዋጋ ለመሸጥ ነው። ማር ላይ ያደራጃ ናቸው ማህበራቶች አሉ። እነዚህ ማኅበራቶች የማር ግብዓት የሚሆኑ ማቴሪያሎችን እናቀርብላቸዋለን፣ እናሰለጥናለን። ከዛን ማሩን ሰብስበን በአገር አቀፍ ደረጃ ገበያ ላይ እናቀርብላቸዋለን። አሁን ደግሞ ሰርቲፋይ አስደርገን ወደ ኤክስፖርት ለማሳደግ የጀመረው ነገር አለ። የጅማ ዞን አስተዳዳሪ አቶ ትጃኒ ናስር ዞኑ ለማር ምርት ምቹ ሥነ ምህዳር እንዳለው በመጥቀስ ከዘርፉ የሚገኘውን ምርት ለማሳደግ የዘመናዊ የንብቀፎ ስርጭት ሲከናወን እንደነበር ገልጿል። ይህም ለምርታማነት መጨመር ምክንያት መሆኑን በመጥቀስ በረኩመ ለማፍቁረለም ኩመሰደት ይድበተኮ ጃተሚ በ2012 8164 ዘመናዊ የንብቀፎ ብቻ ነበረን በዚህ ዓመት ግን ዘመናዊ የንብ ቀፏችንን ወደ 260 ሺ ማሳደግ ችለናል። ከዚሁ ጋር አያይዘን ምርታማነትንም ከአንድ ቀፎ 8 ኪሎ ግራም የማር ምርት የነበረውን ወደ 22 ኪሎ ግራም ማሳደግ ችለናል። በረኮ ገለ ኪሎ ግራም የኦሮሚያ ግብርና ቢሮ ኃላፊ አቶ ጌቱ ገመቹ በበኩላቸው ክልሉ ለማር ምርት እምቃቅም ቢኖረውም ዘርፉ ትኩረት ተነፍጎት መቆየቱን ገልጿል። ይሁን እንጂ ከአራት አመት ወዲህ ዘርፉ የመንግሥት የትኩረት አቅጣጫ መሆኑንና ባለፉት ዘጠኝ ወራት ብቻ ከ120 ሺ ቶን በላይ የማር ምርት መገኘቱን አስረድቷል። ይሄ ቀፎ ማሰራጨት ብቻ ሳይሆን ደግሞ የማር ምርትም በዛው መጠን እንዲያድግ እያደረግ ነው ያለ ነው ማለት ነው። በዘንድሮ አመት ወደ 140 ሺ ቶን የሚሆነውን የማር ምርት በአገር ውስጥና በውጭ ሀገር ላይ ለገበያ ለማቅረብ ታቅዶ እየተሰራ ነው ያለው። እስካሁን ድረስ ከሺ ቶን በላይ የማር ምርት ተሰብስቦ ነው ያለው ማለት ነው። የግብርና ሚኒስቴር ሚኒስትር ዶክተር ግርማ አመንቴ ኢትዮጵያ ለማር ምርት ምቹ ሁኔታ እንዳላት ተናግሯል ከዚሁ ጋር ተያይዞ ማነብ ስራም በዘመናዊ መልኩ ለማከናወን አስፈላጊ የግባ ድጋፎች ለአርሶ አደሮች እየተደረገ መሆኑን ገልጿል ኢትዮጵያ በንብ መንጋና በማር ምርት ከአፍሪካ አንደኛ ነች፣ ቀዳሚ ነች ግን ይሄንን ስራ በዘመናዊ መንገድ ሳይሆን ሲሰራ የነበረው በባህላዊ መንገድ ነው ሲሰራ የነበረው። ቀፎዎቻችን ባህላዊ ነበሩ። ንብ የምናነብበትና ማር ምንቆርጥበት በጣም ባህላዊ ነበሩ። ንቦች የሚጎዱበት ሁኔታ ነበረ። በዚህ በሌማት ትሩፋቱ ጋር አያይዘን ዘመናዊ ቀፎዎች አርሶ አደሮች ጋር እንዲደርሱ በዘመናዊ መንገድ ማር የሚቆርጡበት እቃዎችና ፋሲሊቲዎች እንዲቀርቡላቸው በማድረግ በጣም ከፍተኛ ስራ ነው የተሰራው። ባለፉት ዘጠኝ ወራት ከ200 ሺህ ቶን በላይ የማር ምርት መገኘቱን የጠቀሱ ዶክተር ግርማ በዚህ ውስጥ ከፍተኛ አፈጻጸም የተመዘገበው በኦሮሚያ ክልል መሆኑን ተናግረዋል። እዚህ የኢኒሽቲቭ ቁልፍ ነገር ዘመናዊ ቀፎ ማሰራጨት ስለሆነ ባለፈው ዘጠኝ ወር ብቻ እንደ ሀገር 2.2 ሚሊዮን ዘመናዊ ቀፎዎችን አሰራጭተናል። ይሄ የማርን ምርታማነት ከመጨመር አንጻር አብሮ የሚሄድ ጉዳይ ነው። ወደ 217000 ቶን ማር አምርታለች ኢትዮጵያ ባለፈው ዘጠኝ ወራት። ስለዚህ ዘመናዊ ቀፎ ማሰራጨት፣ የማር ምርቱን መጨመር፣ በዚህ ጉዳይ ላይ እንደ ኢትዮጵያ ትልቅ ምርት እየተመረተ ያለው ኦሮሚያ ክልል ነው። ከዛ ውስጥ ደግሞ ጅማ ዞን አንዱ ነው። ሁለተኛው ዓለም አቀፍ የንብ ማነብ ቀን በግንቦት ወር 2017 ዓ.ም በኢትዮጵያ ጅማ እንደሚከበርም ተመላክቷል።